ከገነት አየለ አንበሴ የ1966 ህዝባዊ ዓመፅ በፈነዳ ልክ በ25ተኛ ዓመቱ ነበረ። መንግሥቱ ኃይለ ማርያምን ያገኘኋቸው ጠዋት አራት ሰዓት ላይ ቀጠሮ የተሰጠኝ ቦታ ተገኝቼ ስጠባበቅ ሹፌሩ ሚስተር ሞኒያ 6 ሰዓት ከ10 ላይ መጣ። ክርክስ ያለች ፔዦ 504 ይዟል። በመዘግየቱ ይቅርታ ጠይቆኝ በሩን ከፍቶልኝ ገብቼ ከተቀመጥኩ በኋላ ዙሪያ ገባይን ቃኘሁና መንግሥቱ በዚህች ብቻ እንዳይሆን የሚሄዱት አልኩኝ። ባሁዴ መሳሳቴን ያወቅኩት በኋላ ነው። ለመልሱ ጊዜ ወደ ቤቴ ሲሸኙኝ የታዘዘችልኝ እብድ ያለች መርሴዲስ ነበረች። ውጪ አካሏ ቢያረጅም ሞተሯ ጥይት ኑሮ ፔዤቱ ወደ ገንሂል አቅጣጫ እየከነፈች ወሰደችን። ወደ ቤቱ መዳረሻ ላይ ሚስተር ሞኒያ በመገናኛ ራዲዮ መምጣታችንን ለባልደረቦቹ አሳወቀ። ከዋናው መንገድ በስተግራ ተገንጥላ በምትሄዱዋ ቀጭን መንገድ ላይ ትንሽ የሸራ ድንኳን ተክለው ማንም ያለ ፈቃድ እንዳይገባ የሚጠባበቁ የጥበቃ ጓዶች ዋና ቤት መግቢያ ላይ ካሉት ጋር በራዲዮ ተነጋግረው ካሳለፉን በኋላ ትንሽ አለፍ ብለን ወደ ግራ ሲል ያለው ትልቅ የብረት መዝጊያ ተከፍቶልን ገባን። ሙኒያ እንደ ገባን ከዋናው ቤት ጋር ተያይዞ የተሠራውን የመኪና ማቆሚያ በመተው ወዲያውኑ ወደ ግራ ታጥፎ ካለው ባዶ ቦታ ላይ መኪናዋን አቆመ። በርካታ የጥበቃ አባሎች ቆመዋል። አንዱ የመኪናይቱን በር ከፈተልኝ ሰላምታ ተለዋወጥን። የመኪና ማቆሚያ ውስጥ አንድ ትልቅ የጽህፈት ጠረጴዛ አለ። ከወንበሩ ላይ አንድ ነጣ ያለ ቲሸርት የለበሰ ሰው ቁጭ ብሎ ይጽፋል። መንግሥቱ ናቸው። ወደፊት ጠጋ ስል ከመቀመጫቸው ተነስተው ወደ እኔ ቀረቡና የእጅ ሰላምታ ከሰጡኝ በኋላ አሳሙኝ። ከኋላ የጠባቂዎቻቸው እንቅስቃሴን በንቃት እንደሚከታተሉ ይታወቀኛል። በጥንቃቄ ካስተዋሉንና ችግር እንደሌለ ካረጋገጡ በኋላ ይመስለኛል የግል ጭውውታቸውን በራሳቸው ቋንቋ በመቀጠል ዘና አሉ። እኛም በአማርኛ ወግ ጀምርን። ፊት ለፊታቸው ካለው ወንበር ላይ እንዲቀመጥ ጋብዘውኝ እሳቸው ቦታቸውን እስኪይዙ አይኔ ከጀርባቸው ካለው መጻሕፍት መደርደሪያ ላይ ተተኮሰ። ሕይወቴና የኢትዮጵያ እርምጃ ቁጥር አንድና ሁለት፣ የግራኝ ወረራ፣ ልዩ ልዩ የታሪክና የልብ ወለድ መጻሕፍት ሲኖሩ በእንግሊዝኛ ቋንቋ የተጻፉም ሎርድስ ኦፍ ፖቨርቲ፣ ስፓይ ዘገቨርንመንት ዘይዲዘርቭ ና ሌሎቹም ይገኙበታል። በሥልጣን ላይ በነበሩ እንደ አብዛኛው ኢትዮጵያዊ በቴሌቪዥንና በፎቶ እንጂ በአካል ባላውቃቸውም መንግሥቱ ተለውጠዋል ሲነገር ሰማ እንደነበረው እስከ አፍንጫቸው የታጠቁ እንደ ነብር የሚቁነጠነጡ በዓይናቸው አፈር ድሜ የሚያስገቡ አጃቢዎቻቸው ከቧቸው ባላገኛቸውም በአማረ ዩኒፎርም ተንቆጥቁጠው ሥልጣን የሚሰጠውን ግርማ ሞገስ ባይላበሱም መንግስቱ ከተፈጥሮ ያገኙት ወዘን አልተለያቸውም። ፀጉራቸውና ጺማቸው ጥቁርና ነጭ ገብስማ ሆኖ ከወደ ኋላ ተመልጧል። ከፊት ለፊት ግን ትንሽ ገባ ሳሳ ይበል እንጂ አያሳጣም። ጉንጫቸው የተበሳሳ ይመስል ችፍ ችፍ ያለ ነው። ትኩር ብለው ካዩቸው ከግራ ዓይናቸው ስርና ከበስተ ጎን በኩል ሶስት ባግድሞሽ የተሰመሩ ቀጫጭን ጠባሳ መስመሮች ፈዘዝ ብለው ይታያሉ። ዓይኖቻቸው በንቃት ይቁለጨልጫሉ። በድንገት በማጉረጥረጥ ድምፃቸውን ከፍ አድርገው ጠረጴዛውን በመደለቅ ቀጥለው ደግሞ ወንበራቸው ላይ ለጠጥ በማለት ወይም ወደፊት ጠጋ ብለው አንዳንዴ በሹክሹክታ አንዳንዴ በለሆሳስ ሲናገሩ እንደ ሁኔታው የቴፔን የድምፅ መጨመሪያና መቀነሻ ማስተካከል ነበረብኝ። የጣታቸው ጥፍሮች ባጭሩ ተከርክመው ንጽህናቸው እየተጠበቀ ነው። መላ ሁኔታቸው ላይ ቆፍጣናነት ይታይበታል። ከመቀመጫቸው ሲነሱ ከለበሱት ጥቁር ሰማያዊ ከፋይ ሱሪ ጋር የተጫሙት እንደ ታኮኔት ያለው ትልቅ ከስክስ ጫማ ይታያል። ቁመታቸው በፊት በቴሌቪዥን ሳያቸው ከምገምተው በታች አጠር ያለ ሆነብኝ። ክብደት ጨምረዋል። ከወደ ሆዳቸውም ትንሽ በውርጭ በጥ ያወጥቷል። ከጥቂት ዓመታት በፊት ደቡብ አፍሪካ ሄደው የአንጀት መታጠፍ በሽታ ታክመው ከመጡ ወዲህ ሲጋራ ማጨስ በማቆማቸውና ለደህንነታቸው ሲባል እንቅስቃሴያቸው ውስን በመሆኑ እንደሆነ መገመት ይቻላል። እንደነገሩኝ በፊት ያዘውትሩት የነበሩትን ቴኒስ አሁን የሚፈልጉትን ያህል ለመጫወት ባይችሉም እዛው ቤታቸው ውስጥ ባሉ የአካል እንቅስቃሴ ማዳበሪያ መሳሪያዎች በመጠቀም ጤንነታቸውን ይጠብቃሉ። በመጀመሪያው ቃለመጠይቅ ስራችንን የጀመርነው ከጠዋቱ ሦስት ሰዓት ሲሆን ለምሳ ከወሰድነው የአንድ ሰዓት ጊዜ በስተቀር እስከ ምሽቱ ሦስት ሰዓት ድረስ ተወያይተናል። ያን እለት ገና በቀኑ ብዙ የኛ መኮንኖች እንዲታሰሩ አድርጌያለሁም። ይኸውም ሊሆን የቻለው ከአዲስ አበባ የመጡት ጄኔራሎች ታሰሩ መባልን ሲሰሙ አንዳንድ መኮንኖች ለምን ታሰሩ ብለው ሌላ ቀስቀሳ በመጀመራቸው ነው። የዘው የሶስተኛ ክፍለ ጦር መኮንኖች ናቸው። የአዲስ አበባው መንግስትም በዚህ መሀል አንዳንድ ፕሮፓጋንዳ መንዛት ጀመረ። ለምሳሌ ድሬዳዋ ያለው የመድፈኛ ጦር እነዚህን ጄኔራሎች በአስቸኳይ ካለቀቃችሁ እንዘምትባችኋለን፣ እናንተ ማናችሁና ነው ይህን ያህል ከፍተኛ የጦር አለቃ ሰብስባችሁ የምታስሩት የሚል ነገር አሰማ። አዛዡ ጌታቸው ደባልቅ ይባል ነበር። እሱ ነው ማስጠንቀቂያውን የላክብን። ጄኔራሎቹን በአስቸኳይ ካላካችሁ በአየር ኃይል ትደበደባላችሁ ብሎ ማስፈራሪያ ላክብን። ከላይም ብርቱ ማስጠንቀቂያ ደረሰን። መንግስቱ ኃይለ ማርያም እና አንዳንድ አባላት ምን እያደረጉ ነው በማለት አንዳንድ መኮንኖች መንቀሳቀስ ጀምረዋል፣ የሚል ነገር ሲደርሰኝ ይሄ ነው እንዴ? በል ሰብስብና መኮንኑን በሙሉ ጥረግና አስገባልኝ አልኩኝ። ሁሉም ከከተማ እየተፈለገ እቤቱ የተገኘውም በጎዳና የሚሄደውም ሳይቀር ሙልጭ አድርገው አሰሩልኝ። ሙዚቀኛ ግቢ ተወዛዋዦች ለልምምድ የሚጠቀሙበት አዳራሽ አለ። እሱ ሰፋ ስለሚል እዛ አስገቧቸው። አንዳንዶቹ ታዲያ ወታደር እንደሚፈልጋቸው ሲያውቁ ለመደበቅ ሲሞክሩ ስንዱቅ ውስጥ ሳይቀር ተደብቀው ተያዙ። አንድ ትዝም ይለኝ በኋላ አክሱም ላይ የሞተ ካድሬ ነበረ። እሱ አሁን ቁም ሳጥኑ ውስጥ ገብቶ ተደብቆ አዳፍሬ ነው ያወጣው። መኮንኖቹን ለመጠበቅ በኃላፊነት ንጉሴ ፋንታ ተመደበ። ጄኔራሎቹ ጋር ደግሞ ደመቀ ባንጃውና ለገሰ ነበሩ። በኋላ ላይ ደግሞ እኔ ራሴም ታሰርኩ። ይሄ የሆነው እንዴት ነው? መኮንኖቹ ከታሰሩ በኋላ ሲፈቱ መንግስቱን ያሳሰረን ማለታቸው አይቀርምና ለማስመሰል አንተንም አብረን እንሰር አሉኝ። እሺ ብዬ ታሰርኩ። ይሄ እንግዲህ ለማደናገር ነው። ትንሽ ቆይቶ ግን ቀደም ሲል እንደነገርኩሽ ከድሬዳዋ መድፈኛና ከሌሎች ማስጠንቀቂያ ሲመጣ ለስራ እንፈልጎታለን ብለው ከታሰሩት መኮንኖች ማላውጥ ተወሰዱኝ። የድሬዳዋው ጦር ነገር አሳስቧቸዋል። እኔ ግን ማንም አይወጓችሁም፣ ተረጋጉ። ዝም ብለው ነው መድፈኛ ከድሬዳዋ ወደ ሐረር አይተኩስ ስላቸው ገፍቱ የመጣ እንደሆነስ አሉ አይመጣም ይህን ያህል ካሳሰባችሁ ግን ደንገጎ ላይ አንድ ሁለት መትረየስ ያዘ ጂፕ አስቀምጦ አልኩ ጊዜው መሽቶ ነበር ማታ ሁለት ሰዓት ላይ ሁላችንም በያለንበት ሆነን በጉጉት ዜናውን እንጠባበቅ ጀምር እኔ ቤቴ ነበርኩ እንደተባለውም ስለ ጥያቄያችንና ንጉሱም እንደወሰኑልን የሚገልጸው ክፍል ተነበበ ከዚያ ተያይዞ የተነገረው ዜና ግን ጨርሶም ያበሳጨው ነው ጄኔራል ኃይሌ ባይከዳኝ የምድር ጦር ምክትል አዛዥነቱን በገዛ ፈቃዳቸው ለቀዋል የሚል ነገር ተነገረ። ጊዜው ማታ ነው። ጦሩ ከተማ በመዝናናት ላይ እያለ ዜናውን ይከታተል ነበርና ይህንን ሲሰማ ቁጣውን መግለጽ ጀመረ። ጄኔራሎቹ የወረዱት በእኛ ጥያቄ ሆኖ እንዴት በፈቃዳቸው ሥልጣናቸውን ለቀቁ ተብሎ በሬዲዮ ይነገራል ተባለ። ሐረር ቀውጥ የሆነች እነ ደንበቀ በአንጃ መትረየስ የተጠመደበት ጂፕ ይዘው ሲበሩ ቤት የመጡ አረ ጌታ ሁኔታው ከቁጥጥር ውጭ ሊሆን ምንም አልቀረውም ይሉኛል። ተነስተን አብረን ወደ ከተማው መሃል መሄድ ስንጀምር ሌሎች ወታደሮች ደግሞ እንዲሁ በጂፕ ጠምደው ከተማ ውስጥ ይዘዋወራሉ። ቁም ማንያ አለን ልንታኮስ ምንም አልቀረን፣ ሞቅታ ይዟቸዋል። እኛ መሆናችንን ሲያዩ በረድ አሉ። መቼም ሰራዊቱ ጠቅላላ ከተማ የወጣ ነው የሚመስለው። ይህ ሁሉ ሲሆን ጄኔራሎቹ አሁንም እኔ ቢሮ ውስጥ እንደተዘጋባቸው ናቸው። አየር አሳጣችሁን ሲሏቸው ጠባቂዎቹ ወታደሮች መስኮቱን ከፍተውላቸው እዚያ ቁጭ ብሏል። እኔ ቢሮ ውስጥ ሆኖ በስተ ምስራቅ በኩል ያለው መስኮት ሲከፈት ፊት ለፊት ትንሽ ሜዳ ነገር አለች። እንግዲህ ልብ በይ፣ የእኛ አዛዥ ጄኔራል ለጋ አብረዋቸው አሉ። የሐረር አካዳሚ አዛዥ ጄኔራል ግዛው በላይነህም አሉ። የላካቸው ረዳት ኮሮኔል ሙላቱ የሚባልም አለ። እነዚህ ሁሉንን ያውቁኛል እና ቢሮዊ አጠገብ ደርሼ እነሱ ጋር ሳልገባ ላልፍ ስል መስኮቱ ተከፍቶ ሳይ ዝጉት እንጂ ዝጉት መስኮቱን አልኳቸው። አጅበው ለመጡ ወታደሮች ጄኔራሎቹ እንዳያዩኝ ነው ልብ ያላልኩት። ነገር ግን እነሱ ገና ስገባ ጀምሮ በሁለተኛው መስኮት በኩል ያዩ ይኖሯል። ከዚያ አብረው አብረውኝ ያሉት ገብተው ለጄኔራሎቹ እንዲነግሯቸው ያልኳቸው ምንድነው ጄኔራል ኃይሌ ከስልጣን የወረደው በፈቃዱ ሳይሆን በአንበሳው ሶስተኛ ክፍለ ጦር ሰራዊት ጥያቄ መሆኑንና ከስልጣን መውረድ ብቻም ሳይሆን በቁጥጥር ስር መዋሉም በሶስት ሰዓቱ ዜና ላይ ዘግቶ የደረሰን ተብሎ በአስቸኳይ በሬዲዮ ይነገርልን ያለ በልዛ ለሚደርሰው ነገር ኃላፊነት የለብንም ብላችሁ ቁርጥ አድርጋችሁ ንገሯቸው፣ አልኳቸው። ይሄ ሲሆን ከተማ ያለው ወታደር የራሱን እንቅስቃሴ ይቀጥሏል። እኛ ሲቪል የሆነ ሰው አላሰርንም፣ የጦር አለቆችን ብቻ ነው ያሰርነው። አቶ ኃይለማርያም በሚያውቋቸው ሰዎች እይታ። ጓዲት ቁጥር ስምንት የደርጉ ጽህፈት ቤት ወደ መንግሥት ምክር ቤት ከተዛወረ በኋላ በታላቁ ቤተ መንግሥት ውስጥ የሚኖሩት ሊቀመንበሩና ጥቂት የግል ጠባቂዎቻቸው ብቻ ነበሩ። መንግሥቱ ኃይለማርያም ለራሳቸው ደህንነት ጨርሶ ግድ አልነበራቸውም። አንድም ቀን የደህንነታቸው ጉዳይ ሲያስጨንቃቸው አይቼ አላውቅ። ከታላቁ ቤተ መንግሥት ወደ ሸንጎ ምክር ቤት በቀጥታ የሚያስገባ መንገድ አለ። አንዳንድዴ የመንግስቱ በእግራቸው የሚወጡበት ጊዜ አለ። ጠዋት ቢሮ የሚደርሱት ወደ ሶስት ሰዓት ተኩል ገደማ ነው። አልፎ አልፎ ከዚያ ቀደም ብለው የሚወጡበት ጊዜም አለ። እንደ ገቡ ከመንግስቱ ገመቹ ጋር የዕለቱን ፕሮግራማቸውን ካዩ በኋላ ስራቸውን ይጀምራሉ። የስራ ፕሮግራማቸውን በሚገባ ያከብራሉ። ወለም ዘለም አያውቁም። ሲነሳባቸው በጣም ይቆጣሉ። ፊታቸው ይለዋወጣል፣ አንገታቸው ላይ ያሉ ደም ስሮች ይገታተራሉ፣ ጉንጫቸው ይንቀጠቀጣል፣ የሚናገሩትን አይመዝኑም። አንዱን ትልቅ ባለስልጣን ውሸታም ብለው ሲሳደቡ ሰምቻለሁ። ስብሰባ ላይ በዙሪያቸው ያሉ ሰዎች የሚሉት ካልጣማቸው ወይም የትዕግስታቸው ገደብ ካለፈ ስብሰባውን አቁመው ጥለው ይሄዳሉ። ውሸት ነው ይሰለችኝ ይላሉ። በስብሰባ ጊዜ የራሳቸው ማስታወሻ ይዛሉ። የሚጽፉት በተራቢክ ነው። ብቻ ሁል ጊዜ በእራቸው ይጠፋባቸዋል። ይህንን ስለምታውቅ የፕሮቶኮል ሽሟ ምንጊዜም ተርፈስ ክብርቶ በብርሷት ይዛለች። መንግስቱ ኃይለማርያም አዳመጥ ያውቃሉ። ለረዥም ጊዜ ቃል ሳይተነፍሱ ያዳምጣሉ። ከፍተኛ የማስታወስ ችሎታም አላቸው። በስብሰባ ላይ ብዙ ተናገሪዎች የተናገሩትን ካዳመጡ በኋላ አሳጥረው ሲናገሩ አንድም ፖይንት ወይም ነጥብ ሳይረሱ ቁጭ ያደረጋሉ። ከዚያ በኋላ መመሪያ ይሰጣሉ።